ሰላም ሰላም፣ ቤተሰብ እንዴት አመሻችሁ? ደህና መሻችሁ ወይ? ከመሸ አስደሳች ዜና የሚደብር ዜና ልናገር ነው የመጣሁት። እሱም እንደምታውቁት ሙሽሪት ና ሙሽራው ያው ሰሞኑን ውክቢያ ላይ ናቸው። ምንም ነገር ስላልተመቻቻላቸው ዛሬ ቪዲዮ ሊለቁ አልቻሉም። ወደ ነገ አሸጋግረውታል ማለት ነው እና በኢንስታግራማቸው ገጽ ላይ ተናግሯል እና ያው ላድናቂያቸውና ለተመልካቾቻቸው ዛሬ ቪዲዮ እንደማይለቁ ነው ያስተላለፉት። እና ያው ነገ ይለቀቃል። ያው የሙሽራ ነገር ታውቃላችሁ፣ አይመችም፣ አይሞላም፣ አይደለም። ያው ውክብ ያለኝ ናቸው እና አልተመቻችላቸውን ቪዲዮ ኤዲት ምናምን ማድረግ ስላልተመቻቸው ለዛ ቪዲዮን ወደ ነገ አሸጋግረዋል ብለዋል። ለምን ኦልሬዲ ሁል ጊዜ የሚለቁት ስምንት ሰዓት ወይ ሰባት ሰዓት ድረስ ነበረ። አሁን አስር ሰዓት ሊሆኑ በዱባይ እስካሁን ምንም አይነት ነገር የለቀቁትም ነገር የለም፣ የለጠፉትም ነገር የለም። ያው እሩታ ፎቶ ብቻ እንደተፖሰተ ነው ያለው ማለት ነው። እና በጣም ብዙ ጊዜ ገብቼ አይቻቸው ተከታትያቸዋለሁ። እና ምንም አይነት ነገር የለጠፉት ነገር የለም። እሱም እንዳናስብ እንዳትጨነቁ ለወድ ቤተሰቦቻቸው ብለው ተናግረዋል፣ መልዕክት አስተላልፈዋል። ነገ ይለቀቃል ከከባድ ይቅርታ ጋር። ቪዲዮ ስላልተመቸን ነው፣ ኤዲት የሚያደርግልን ሰው ጠፍቶ ነው፣ በቀረጻ መሀል የሆነ ነገሮች አጋጥሞን ነው። የምናስተካክላቸው ነገሮች አሉ ቪዲዮ ኤዲት ስናደርግ ብለዋል። ለዛ ነው እንጂ ያው ታውቃላችሁ፣ እኛ በጣም ነው የናፈቁን። ከስንት ጊዜ በኋላ ነበረ በእነሱ ቻናል ቪዲዮ ሊለቀቅ ያለው ምን ሊያል ያለው ማለት ነውና ከስንት ጊዜ በኋላ መጡልን ስንል ዛሬ ደግሞ እንደዚህ ሆነው በእንደዚህ ሁኔታ እንትን ማለታቸው በጣም ይደብራል ማለት ነው፣ እና ኤኒዌስ ዋናው እነሱ ደህና መሆናቸው ነው። ያው ሩታ ኦሬ ቅዳሜ ነው ሰርጓ። ያው ታውቃላችሁ፣ ዛሬ ዛሬ ሀሙስ አርብ ነው እጅ ሁለት ቀን ያላት። ወደዚህ ጸጉር ቤት፣ ሜካፕ፣ ኦርደር ምናምን ስታደርግ ስታስተካክል፣ ሚዚ ድልደላ ስታደርግ ያው አይመችም፣ ሩጫ ነው። ታውቃላችሁ የሙሽራውን ነገር ለእናንተ አልነግራችሁም። ያው የተገባችሁ ታቆታላችሁ፣ ያለገባ ነው ደግሞ እኛ እናቋለን ማለት ነው። ኤኒዌይስ ያን ነው የምላችሁ ማለት ነው። ቤተሰብ ሲቀጥል ያው ቪዲዮ ነገ እንደሚለቀሩልን በጠዋት ነው ያስተላለፉት ማለት ነው እና እንደዛ ነው ያሉት። እና ሩታም አብሮሽም ይሄ ትልቅነት ነው በቪዲዮ እንደዚህም ብለው በጽሁፍ መግለጻቸው ራሱ ትልቅ ነገር ነው። እና ያው የሩታና የሩታና የአብሮሽ አድናቂዎች ዛሬ ቪዲዮቸው እንደማይለቀቁ በጊዜ ተኙ ተብላችኋል። በጊዜ ገብታችሁ ነገ በጠዋት ለስራ እንዳይከብዳችሁ እነሱን በመጠበቅ እንቅልፍ የለም ማለት ነው እና ኤኒዌይስ እኔ በጣም ደብሮኛል። በጣም እየጠበኳቸው ነበረ ስላልመጡ ቪዲዮ ስላልተለቀቀ ማለት ነው። እና እየገባችሁ ማየት ትችላላችሁ ማለት ነው። ለምን እስካሁን ምንም አይነት ነገር የለቀቁትም ነገር የለም፣ የለጠፉትም ነገር የለም። ኦልሬዲ ቢጠፉ ነው እንጂ እስካሁን እንትን ያሉት ያለቀቁት እንጂ የሆነ ነገር ቢያጋጥማቸው የተበላሸ ነገር ቢኖር ነው እንጂ እስካሁን ይለጥፉ ነበረ ቢሊዮን እሱም ለምን እንደሆነ ታውቃላችሁ። ሩታ ሙሽራ ናት፣ ብዙ ነገሮችን ታስተካክላለች። መድረክ ያው ጀልባ ላይ ነው ሰርጎ ምናምን እና ያን ነገር ኦርደር ለማድረግ ታውቃላችሁ። ደግሞ እነሱ አዲስ እንደመውጣናቸው መጣን፣ በጣም ብዙ ነገር አያውቁም፣ ሰው አያውቁም፣ ያ ያን ገና እየጠየቁ ምናምን ስለሆነ ያ ነገር ትንሽ ከብዷቸዋል። አገራችሁ ብ ሄዳችሁ ወይ ስልክ ደውላችሁ አንዱ መድባችሁ ምናምን እንትን ትላላችሁ፣ በራሳችሁ ቋንቋ ምናምን ስለሆነ፣ እዚህ ግን የሰው ሀገር ስለሆነ ይከብዳል ቋንቋም ችግር ነው ምናምን ማለት ነው በዚህ አጋጣሚ ለሀይሚ ና ለብሩኪ የረዳቸው ቢኒ በጣም እየረዳቸው ነው ያለውና በጣም እናመሰግናለን ያው አንደኛም እሱ ነው እንትን ነገሮችን እያስተካከልላቸው ያለው በትንሹም ነገር ይቀልላቸዋል ብዬ አስባለሁ ለምን ከባዱ ነገር ሾፌር ካወቃችሁ ዱባይ ላይ ሌላው ነገር በጣም ቀላል ነው በሾፌር ይሄ ዚሂድ ዚሂድ ዚሂድ ትባባላላችሁ ማለት ነውና እንደሳ ነው የምላችሁ ማለት ነው። እና ሌላው የምለው ምንድን ነው፣ በቃ ይህ ላስተላለፍን የመጣሁት የሩታና የአብረሻ አድናቂዎች ዛሬ ቪዲዮ እንደማይለቀቅ አውቀን ነገ በጠዋት ወይ ከሳለ በተለመደው ሳለይ ይለቃሉ ብዬ አስባለሁ። እና ያው ቢደብረንም ምንም ማድረግ አንችልም። ለምን በጣም ሰዓት ሄዷል። አሁን ኦልሬዲ ከአሁን ሄዳ ይለቃሉ ብዬ አላስብም። ሁልጊዜ በጊዜ ነበር ለዛውን ቪዲዮ የሚለቁት ዛሬ ቆዩ፣ ለመጀመሪያ ጊዜ ነው እና በጣም እንሻ ና አላቸው ላይ በጣም ከጊዜ ከቆይታ በኋላ ነው ቪዲዮ የሰሩት ማለት ነው። ኤኒዌይስ ይሄን የምላችሁ ሌላ ያው ሰርጋ ሰርጋ ሰርጓ ቅዳሜ ነው ከሰዓት በኋላ ነው ሲያወሩ ትናንት የሰማው ሊብ ላይ በጣም ደስ በሚል ሁኔታ ነው የሚከበረላቸው። በጣም ብዙ ተመልካቾች ይመጣሉ። አብሶ የማዳም አድናቂዎቻቸው ከነሱ ጋር ሰርጉን ይታደማሉ። በዛ መልክ ነው የሩታዬ ሰርጓ የሚያልፈው። ደስ ይላል። ያ ያን ነው የምላችሁ ማለት ነውና፣ ኤኒዌይስ በጣም አሪፍ ነገር ነው። ዋናው ልጅ ሰላም ሆናችሁ፣ ነገሮች ተስተካክሎ ቪዲዮ እንደሚገለቅልን ፈልቀውና ያው አንዳንድ ጊዜ አይመችም፣ አይሞላም። ለምን አብሶ ደግሞ ትንሽ እዚህ ሀገር ላይ ያስቸግራቸዋል። ሁሉ ነገር እንደፈለገ አይሆንላቸውም እና ይሄ ነው የምላችሁ። ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም ሼርም ማድረጋችሁን እንዳትረሱ ባይ